ወንድ ቤተሰቦች የተመልሼ መጥቻለሁ። ተመልሼ ስመጣ እውነት አንድ ነገር አስቆኛልም፣ በጣም አሳዝኖኛል ማለት ነው። ያሳዘነኝ ነገር ቢኖር ያብሽና የሩታ ሕይወት ነው። እሱንም ቪዲዮቸው ወደ ታች እየወረድኩ እያየሁት ነበረ። እውነት ለመናገር በቃ ያሳለፉትን ችግር ያሳለፉትን ስቃይ፣ ምናክል ስቃይ አሳልፈው ለዚህ ደረጃ የደረሱበት ሳስታውስ በጣም ሆድ የተረበሸ ማለት ነው እና በዚሁ አጋጣሚ እውነት በህይወታችን ላይ በቃ እኔንጃ ማን ይሆን አምናችሁ በቃ የኔ ነው ብላችሁ የሆዳችሁ አውጥታችሁ ነግራችሁት፣ በቃ በትዳርም ይሆን በተለያየውም ነገር የራሳችሁ ስሜት የሚሰማው ሰው ይኖራል ብዬ አላስብም በአሁን ሰዓት። ይህንም ያልኩበት ምክንያት ምን እንዳለ ታውቃላችሁ፣ ውድ ቤተሰቦች በቃ ሰውኛ ስንባል ማለት ነው። አንዴ ሰው ነን፣ አንዴ አውሬ ነን፣ ከኔም ጭምር ማለት ነው። እኔ ንጹሕ ሆኛ አይደለም ለምን ብትሉ ከዚህ በፊት ሩታ ስትመጣ ማለት በቃ ህዝቡ ራሱ ለአብረሽ ተቀበላት ካልተቀበልካት እያለ ነበር የሚወቅሰው። እውነት በቃ ሰው መሆኔ በጣም አስጠላኝ። ግን ስለከፋኝ ነው፣ በጣም የአብረሽና ሩታ ህይወት ስላሳዘነኝ ነው። ድራማም ቢሆን ስራም ቢሆን በዚህ ለክ እሱም የሚሰደብበት እሷም የምትሰደብበት ነገር ስለሆነ ማለት ነው እና በሰዓቱ ሁሉም ሩታ ሩታ ነበረ የሚለው። ዛሬ ግን እውነት እድል ብቻ የሴት እድልዋ ምን አይነት እንደሆነ አላቅም። በእርግጥ እንደተባለም ሁሉም እንደሚል ሴት ልጅ ነው የምትሰበረው እንጂ በወንድ ልጅ ምንም አይጎልበትም። ግን ዛሬ ሩታ ደክማ ለፍታ ተሰድባ ስንት ስቃይ ያሳልፋ በቃ እኔ እንጃ። ለአብርሽ ማለት ነው እንደ እኔ በሆነ ነገር ግቢ ከተባለች እንኳን የምትገባ ሴት ናት። ከምሬ ነው የምላችሁ። በቃ ድርድርን አታውቅም። በአብርሽ በአብርሽ መደራደር አታውቅም። ለአብርሽ ስትል ብዙ ዋጋ ከፍላለች። ለትዳር ዋሞር እስካሁን ድረስ እያየናት ነው። ቪዲዮ ላይ ራሱ ሰውን እንዴት አርጋ እንደ በቃ ጥፊ ራሱ ስትላቸው በስሜት ነው። ምክንያቱም ያንን አብርሽን እንዳይነካባት ነበረ። ግን ዛሬ በቃ ቲክቶክ ሰፈር ወጥ ተሰቅለው ነፂ እኮ ትላንትና ነት የመጣችው። አብርሽ ግን ከሩታ ጋር ብዙ ስቃይ ያሳልፈዋል፣ ብዙ ታሪክ አሳልፈዋል። ግን ተሰቅላችሁ ከነፂ ጋር ይጣመር ሩታን ይፍታት የምትሉ ሰዎች ግን በጣም ነው ያሳዝነኝ። ለምን ብትሉ ስንት ስቃይ ያሳልፈው ነው አብርሽና ሩታ ለዚህ ደረጃ የደረሱት። ነፂ ማለት ዛሬ ትምህርት ጨርሳ ትምህርቷ ስላልተሳካላት ስራ ስላላገኘች በቃ የሆነ የምትለውጥበት ስራ ሲጠፋባት ነው አብርሽን የፈለገችው። ሩታ ግን በሳቱ እያለቀሰ በከፋው ሰዓት አይተናል። ሁላችንም ከአብርሽ ጋር ስናለቅስ ነበረ። እኔ እውነቴ ነው ምላችሁ በህይወቴ የአብርሽን ታሪክ ማረሳው ነገር ቢኖር ጋሽዬ በጥፊ የመታውና ሆስፒታል ሆኖ ተኝቶ የወረደ ወንባ፣ መቼ ማረሳውም። ባለፈ ራሱ ሞር ስንገናኝ ብዬዋለሁ ሁሉም ነገር ብረሳው ማለት ነው እና አብርሽን ካወኩ ሩታን ካወቅኩ በኋላ አይደለም በሩታና በአብርሽ እኔ ራሱ ተሰድቢ ያለው እኔም ተረግጭ ያለው እስከ እናቴ እስከ አባቴ ድረስ እና ቤተሰብ ራሱ እስከሚቆጣ እንደርሻለሁ። ነገር ግን በቃ አንዴ ካደነቃቸው አደነቃቸው ነው፣ ከወደዳቸውን ወደዳቸው ነው። እና ይሄንን ሁሉ ስቃይ አሳልፈው ዛሬ ይሄንን ደረጃ ደርሳ በቃ ሩታ ዛሬ ስላረገዘች ወይም ደግሞ ለድራማ ብሎ ኤፍሬምን ብሆን ቤተሰብም አብርሽም በቃ አብርሽን ባለዋ ማወቁ ነው ይመስለኛል። አንዳንዴ ቢያቅ ኖሮ ይሄንን ነገር አያረግም ነበር። ምክንያቱም ሚስት በዝናክ አሳልፎ መስጠት እኔ እንጃ ምንም ምንም ነገር ቢሆን ሕፃን ልጅም ቢሆን የሚጎዳውና የሚጠቀመውን ያቃል። ግን አብርሽ የሚያረገው ነገር ስለሚሰድቡት፣ ስለ በቃ በአንዳንድ ነገር ስለሚያነሱት ያንን ነገር ሰውን እጎዳለው ብሎ ግን ሩታን እየጎዳት ነው ያለው። እና ይሄን ስለሆነ ዛሬ ከመሬት ተነስታችሁ ሩታን ፍታት ሩታን ተቀበል። ባለጌ ልጅ ናት፣ በቃ የተለያየ ነገር የምትሉት ሰዎች አላቸው። እና በእናንተ ያደርስባችሁ አይደለም። ከምሬ ነው የምላችሁ የሩታና የአብርሽ ያብርሽ ታሪክ ስላየው ማለት ነው። እና በዚህ አጋጣሚ ሴት ሆናችሁ በሴት ላይ ባትፈርዱ፣ ሩታ ማለት እንደዚህ አይነት ባለጌ ልጅ አይደለችም። ከምሬ ነው የምላችሁ ከነ ቤተሰቦቿ ጨዋ ልጅ ናት። ቤተሰቦቿ ሞሩ እንኳን ይውላችሁ። ይህን ሁሉ ለምሳሌ እኔ ወንድሜ አንድ ነገር ቢደርስብኝ ይሄን አክል ስሰደብ ይሄን አክል ስቀጠቀጥ እንኳን ወንድሜ ወጥቶ መናገር ይችላል። የሩታ ወንድም ወይም የሩታ ቤተሰቦት ወጥተው አብርሽን አፉን ማሳያዝ ይችላሉ። ነገር ግን እንካ ሰላምታ አይፈልጉም፣ ጥቅምን አይፈልጉም? የሚፈልጉት ምን እንደሆነ ታውቃላችሁ? ንጹህ ቤት እንደሆኑ፣ ንጹህ ቤተሰብ እንደሆኑ ከሁሉም ነገር ርቀው እንዲኖሩ ነው የሚፈልጉት እና ያንን ነገር ስላለ ነው ይህንን ያልኳችሁ። ብዙችሁ ሩታ ቆሻሻ ናት፣ ሩታ ባለጌ ናት የምትሉ ማለት ነው። እዚህ ጋር ሁሉም ነገር እናውቃለን። ስድብም እንኩ ስደቡም። አንዳንዴ የሚሳደቡትም አልፈርድባቸውም። ለምን ብትሉ ጥፋቱ የአብርሽ የኤፍሬም ነው እና በዙሪያቸው ደግሞ በአብርሽና በሩታ ቤተሰቦች ብዙቸው አሉ። ሲቀጥልም ደግሞ በአብርሽ ቤተሰቦች ብዙ ከዙሪያቸው ሚዲያ ላይ የሚጠቀሙ አሉ። እና አብርሽን እንኳን መመለስ ይችሉ ነበር። ነገር ግን አንድ አባባል ነገራችሁ። ማስ እኔ አንዳንዴ ማለት ነው እውነት እቃ ሳጥን ምን አስባለሁ መሰላችሁ? የሆነ ነገር አረግ አረግና ማለት ነው ካረኩት በኋላ በቃ ታውቃላችሁ። እኔ ከሌለው ማለት በቃ በሆነ በተለያዩ ነገር አንድ ቀዳዳዎች ምናምን ምናምን እየሸፈንኩ እሸፍናለሁ። አልሀምድሊላህ። እና ያንን ነገር እኔ እኮ ባቆም ላለው እውነት አንዳንዴ እኛ ራሱ ለራሳችን እንደማንኖር በቃ አስብና ማለት ነው። እኔ እኮ ይሄንን ነገር ካቆምኩት ማለት በቃ የሚዘጋው ሰው የለም ነው እያልኩ በራሴ በቃ ብዙ አይነት ትምህርት ወስዳለሁ። እና አንዳንዴ እቃ ሳጥብ እያልኳችሁ በቃ እስቲ እናንተ አንዳንዴ ይሄንን ትምህርት ከኔ ውሰዱ። እቃውን ስናጥብ ቧንቧውን ካልከፈትነው ውሃውን ካልወረደው ማለት ነው እቃውን አይታጠበማ። ግዴታ ውሃ መከፈት አለበት፣ ቧንቧ መከፈት አለበት። እና ሩታ ማለት ለህዝቡ እንደዛ ናት ማለት ነው። ለምን አንድ ሰው እንኳን በአብርሽ ቤተሰቦች ወይም በአንድ በእህት በወንድም አብርሽን መመለስ ይችላሉ፣ ይቆጣሉ። ምክንያቱም አራት ጊዜ ነው ሶስት ጊዜ ነው የተደገመው እንደዚህ አይነት ስራ ማለት ነው። ሲደገሙ አብርሽ አይን ይብላህ ተመለስ ማለት ይችላሉ። ግን የገቢ ምንጭ ስለሆነች ሩታ ብትሰደብም ብትቀጠቀጥም በቃ የተለያየትም ቃላቶች ቢደርስባት፣ ማንም አያየትም። ለምን ብትሉ የገቢ ምንጭናታ። ልክ እንደ ቧንቧ ማለት ነው። ቧንቧውን ውሃውን ከፍተን እቃው ከላጠብ ነው፣ ማንም አያጥበው። ግን ሩታ አንድ ሰው ወጥቶ ስለ ሩታ ቢናገር ይሄን ሚዲያ ላይ ቢቆም ገቢ ሁሉ ቆመዋል ማለት ነው። እና ሩታ ማለት በአሁን ሰዓት እንደዛ እየተጫወቱባቸው ነው። ብቻ ይሁን አልሐምዱሊላህ። ብቻ የገረመኝ ነገር ቢኖር በቃ ፍታት አቶንህም ታሰድብልሃለች የምትሉ ሰዎች ማለት ነው። ወዶ ፈቅዶ ነበር አብርሽ ከሩታ ጋር ብዙ ስቃይ። እውነት ሲያለቅስ እኔ ታምሌሉ የተቀመጠው ፎቶ ቪዲዮን ይዩት። ሲያለቅስ ሞር እየገረመኝ ነበር አብርሽ ፊቱ ቀልቶ፣ ማለት ሩታም እንደዛው ማለት ነው። እና ዛሬ ቀን በተለያየ በራሳቸውም ህይወት በራሱም እጅ ቢሆን ባመጣው ነገር ሩታ ፍታት የምትሉ ሰዎች በጣም ትገርሙኛላችሁ። ወይም ይህንን ቪዲዮ ካላያችሁት እስትያብርሽ ና የሩታ ታሪክ ከመጀመራ እስከ ላይ ድረስ ከታች ወርዳችሁ ቪዲዮቸው እዩት። ብቻ በጣም ይገርማል ሰው እኛ ስንባል እንዴት እንደምንቀያየር። ዛሬም ከመጣው አዲስ እንሆናለን፣ ከሄደውም አዲስ እንሆናለን። ብቻ አላህ መጨረሻችን ያሳምርልን። ከምር ሰው ማለት በጣም ባለጌ እኛ ሰው ስንባል በቃ በቆምንበት ማናርፍ፣ እንደ ዝንብ እዚህ ጋር ነበርን እዛ ጋር መሽከርከር ነው የምንወደው። ለሁላችንም ብቻ አላቃችን ያስ